አትሌቲክስ ፌዴሬሽን የሚያዘጋጀው 54ተኛው የኢትዮጵያ አትሌቲክስ ሻምፒዮና በኢትዮጵያ ስፖርት አካዳሚ በደማቅ የመክፈቻ ሥነ ሥርዓት ሲከፈት የባህልና ስፖርት ሚኒስትር ዴታ መክዩ መሐመድ የአትሌቲክስ ፌዴሬሽን ፕሬዚዳንት ኮማንደር አትሌት ስለሺ ስህንን ጨምሮ ሌሎች በክብር እንግድነት ተገኝተዋል። የአገርን ስም በከፍታ ያስጠሩ ባንዲራዋን ከፍ ብሎ እንዲውለበለብ ያደረጉ የቀደሙ በርካታ አትሌቶች የመጀመሪያ መታያ መድረክ ተደርጎ በሚወሰደው ሻምፒዮናው ዘንድሮም በአማረ ሁናቴ ጅምሩን አድርጓል። ለቶኪዮ የዓለም አትሌቲክስ ሻምፒዮና መዘጋጃና ለአትሌቶች የውድድር እድል መፍጠሪያ ከዛም ማለፍ ሲል ተተኪዎችን ማፍሪያ እንደሆነ ይነገርለታን። ይህ ውድድር ከቅርብ ጊዜያት ወዲህ መንግስት የስፖርቱን ዘርፍ በተለይም አትሌቲክስን ውጤቱን አስጠብቆ እንዲዘልቅ ዘርፈ ብዙ ስራዎችን እየሰራ ሲገኝ ለአትሌቲክስ ሻምፒዮናው ውድድርም የሰጠውን ትኩረት መመልከት በቂ ይመስላል። ዘለግላሉ ዓመታት ይህ ውድድር በወጥነት መከናወኑ ለአትሌቲክስ ውድገት በጎ ነገር ያበረከተም ጭምር ነው። ለ54ኛ ጊዜ ስደረግ አትሌቲክስ በኢትዮጵያ ታሪክ ውስጥ ወይም በኢትዮጵያ ስፖርት ታሪክ ውስጥ ምን ያህል ቀደምት እንደነበረ የሚያሳየው ነውና በጣም በጥሩ ሁኔታ ነው የተጀመረው። በሌላ መንገድ እንግዲህ ኢትዮጵያ በብዙ መንገዶች በብዙ ታሪኮች በዓለም ላይ ትታወቃለች፣ ግን ሁለት ዋና ዋና ታሪኮች ሁሉም የማይረሱ ማለት ነው። አንደኛው በአድዋ ድልን ጥቁር ሕዝቦችን ያኮራንበት ድላችን ነው። ሁለተኛ በአበበ ቢቂላ በባዶ እግሩ ማራቶን ሮጦ ያመጣው ድል ነው ማለት ነው። 536 ሴት፣ 843 ወንድ በድምሩ 1379 አትሌቶች ከክልሎች ከተማ አስተዳደሮች እንዲሁም ከተለያዩ ክለቦች በዚህ ሻምፒዮና የሚወዳደሩ አትሌቶች ናቸው። ለመሆኑ ሻምፒዮናው የሚያስገኘው ጠቀሜታ ምን ይሆን? የመጀመሪያ ቀን ውሎስ እንዴት ይገለጣል? ኢትዮጵያ ሻምፒዮና ሁሉም አትሌት በጣም በውጉት የሚጠብቀው ነው። እዚህ ለማሸነፍ ለአትሌቱም ትልቅ ክብር ነው፣ ታሪክም ነው። ስለዚህ ማንም ሰው በቀላል እንደዚ እዚህ ላይ አይሸንፍም። እና ይሄ ውድድር ቀላል አይደለምና ሁሉም ተዘጋጅቶ የሚጠብቀው ውድድር ስለሆነ ከዚህ በኋላ ያሉት ውድድሮችም ያው ከዚሁ በበለጠ እንጂ ከዚህ ባነሰ ፉክክር ይደረገባቸዋል ተብሎ አይጠበቅም። ያው እንዳያችሁት ውድድሮች በጣም አጓጊ ነበሩ። የ10 ሺህ ሜትር ደስ በሚል ሁኔታ አልቋል። ሌሎቹም ጥሩ ናቸው። ድባቡም ጥሩ ነው። አትሌቶቹም ያው ብዙ ጉዳት እንዳይደርስባቸው ትራኩን ሁለተኛ መስመር ላይ አድርገን በጥሩ ሁኔታ እየተወዳደሩ ነው ያሉት። ጥሩ ነው። እንግዲህ ካለው ችግር አንጻር በጥሩ ሁኔታ እየተወጣ ነው ነው በመክፈቻ ዕለት የከፍታና የርዝመት ዝላይ ፍጻሜ ውድድሮች የተደረጉ ሲሆን፣ ከሁሉም ግን የሴቶች አስር ሺ ሜትር ውድድር ፍጻሜ የብዙሀንን ቀልብ እየሳበ ነበር። 10 ሺ ሜትሩን በ3258 40 በመግባት በአንደኝነት ያጠናቀቀችውና ካዳማ የተገኘችው አትሌት ትዕግስት ደጀኔ ስትሆን፣ ስለ ውድድሩም ተከታዩን ብላለች። መጀመሪያ አካባቢ ያው ፔሱን አሳይቻቸው ነበረ፣ ግን ልጆቹ ሊሄዱ አልቻሉም። ያው ከአስር ዙር በኋላ ልጅቷ አሪፍ ስትሄድ ነበረ እና በጣም በጣም ከባድ ፔስ እየሄደች ነበር። መጀመሪያ ላይ ባያዝ ኖሮ አሪፍ ሰዓት እንሮጣለን ብዬ አስባለሁ።